ወላሂ ለአዚም አንድ ልጅ ደውሎ የነገረኝ አስደንጋጭ ነገር ነው። ምንድን ነው ያለኝ? ፖርኖግራፊ ሱስ ከመጣመድ የተነሳ ቂጣቸውን በአግባቡ መጥረግ እንኳን ያልቻሉ ልጆች በየትምህርት ቤቶቻቸው ላይ ብልግና ነገር እየሰሩ ነው ያሉት። ትውልዱ አፈር ድሜ እየበላ ነው። እኔ የምላችሁ እውነት ግን ፈጣሪ የኛ የባሪዎቹን ዱዓ ይሰማል ይቀበላል ነው። እሱም ሰው ይመጣል ኢሳም ግን ከተጋባም በኋላ በጣም ጸጉር እየሸሸን፣ በዚህ አይነትማ መመለጤ ነው። ለምንድነው እንደው ግንኛ የሴት ልጅ ጸጉር እንደናንተማ ይመለጠው? ሚስት ስለማታገቡ ነዋ። ይሄ ማለት ሚስት ማግባት መቃጠል ነው፣ መንደር ነው። ስለዚህ ወንዶች አታግቡ፣ ካገባችሁ ትቃጠላላችሁ። እዚህ አምስት ምልክቶች አንተ ላይ ካሉብህ፣ ሐቢቤ ወላሂ አላህ ይወድሃል። አንቺም ሐቢብቴ እንደ ማህበረሰብ ነው ውርደታችን፣ እንደ ማህበረሰብ ነው ዝግጠታችን የሚሰራው ስራ አደባባይ ላይ ነው። ሚሊዮኖች በሚከታተሉት ፕላትፎርም እስከተሰራ ድረስ ያንን ነገር ሌሎቹ አርአይ አድርገው ስለሚከተሏቸው ጭምር ያንን ነገር የመናገር ግዴታ አለብን። ፈመን ሸረሐ አላሁ ሶድረሁ። ባላችሁበት የአላህ ሰላም እዝነ ተረድ የቸርን ዛሬም ተመለከታችሁት አነጋጋሪ ተወደሮ የተመረጡ እንድ ደግሞ ኢስላማዊ ቪዲዮ ቆንጆ ቆንጆ ቪዲዮዎች አሉ ብዙ የምንማማርበት ማለት ነው። ይህን ቪዲዮ ለመላው ሙስሊሞች ሼር እንድታደርጉ በአክብሮ ጠይቃችኋል ላ ለዚህ ቻናል ሰብስክራይብ በማድረግ 35 ሺ ገብተናል ከዚህም በላይ እናድጋለን። መቶ ሺህ በቅርብ እንገባለን። ይህ ሁለተኛ ቻናሌ ነው፣ ሁላችሁም ታውቃላችሁ ብዬ ተስፋ አደርጋለሁ። እንሻአላ የተወደዱ የተመረጡ እንግዲህ የምንማማርበትን ቪዲዮ አሉ። ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። እንሻላ አሁን ቀጥሳ ወደ ቪዲዮ አለፍኩላ። እውነት አንድ አላህ የባሮች እንዶ አይሰማል ወይ ብላ እንግዲህ በጥያቄ መልኩም አድርጋ ውስጧ የተሰማውን ስሜት ጠይቃለች ተናግራለች ማለት ነው። እኔ የምላችሁ እውነት ግን ፈጣሪ የኛ የባሮቹን ዱዓ ይሰማል ይቀበላል፣ ነው እሱም፣ ሰው ይመጣል ነው እሱም፣ ኢልሚ ያለው ኢልሚ የሌለው ሙስሊም ሆነ ሙስሊም ያልሆነ እሱም እንደዛ ይላል። እያየ ለምን ዝም ይላል? ለድዋዎች ሁሉ ለምን መልስ አልሰጠኝም? ለምን ጠይቁኝ ጭቅጭቁኝ ብሎ ነበር። ታዲያ ጠየቅኩት። አቃለሁ ብዙ ወንጀል ሰርቻለሁ፣ እንዲህ ምረኝም ጠየቅኩት። በጣም የፈለኩትን ነገር እንዳይወስድብኝ የምጠየቅኩት ግን ሁሉንም ወሰደብኝ። ለምን ፍትሐዊ አይደለም እንዲኝ አምላክ የጀማ የእኛ ፍጣሪ ለማንም አያዳለም፣ ወላሂ ለማንም አያዳለም? አላህ ስብሐነ ወተዓላ ሁሉም አዋቂ፣ ሁሉም አራጊ ነው። ስለዚህ እንግዲህ ብዙ አይነት ስሜት ውስጥ ያለን ሰዎች የሚሰማንም አለን። እውነት ፈጣሪ የባህሪያውን ዱዐ የእኛን ዱዐ ይሰማል ወይ? እውነት ይመርጣል ወይ? ሰው ከሰው ያለው የሌለው ብላ ማን የሰጠውና ያጀማ ማን የሰጠን? አልሐምዱላህ ረቢ ልዓለሚን ልንል ይገባል። እስልምና ስለው ፈቀን ፈረስት ማለት ነው የመጀመሪያው። ስለዚህ አላህ ልናመሰግን ይገባል። ተለያዩ ዱኒያ ፈተና ብንያዝም ማለት ነው። ወላሂ አላህ የሰጠን ኒዕማ ብናውቀው ሁሌም ባመሰገን ነው ነበር ከዚህ ጋር ተያይዞ ኮመንት ላይ የተሰጣት ሀሳብ የሚገራርም ኮመንቶች አሉ። በጋራ እንመልከት፣ ለብዙዎቻችን ትምህርት ይሆናል ብዬ አስባለሁ። እንሻአላህ የመጀመሪያው ኮመንት እንግዲህ ምን ይላል መሰላችሁ? ውዷ እህቴ ሙሳና ሀሩን ፊርአውንን እንዲያጠፋላቸው ያደረጉትን ዱዓ ከአርባ ዓመታት በኋላ ነው ዱዓቸው የተመለሰላቸው። እና እህቴ በቶሎ ዱዓዬ አልተቀበለኝም ብለሽ ተስፋ ትቁረጭ። የሚወደውን ነው አላህ የሚፈትነው። ጋዛ ላይም ያለውን ፈተና እያየሽ ነው። ሶብር አላህ ጽናቱን ይስጥሽ፣ ዱዓሽን የሚቀበል ይችላል። በነቢያቶች ላይ በነቢያችን ሰለላሁ ዐለይሂ ወሰለም ላይ ብቻ ሱብሓናላህ የደረሰውን ነገር ብታውቁ ብታነቡ ይህን ነገር ባንል ነበር ማለት ነው። ሁላችንም የተለያዩ ፈተናዎች ትንሽ ፈተና ሲገጥመን ተስፋ እንቆርጣለን፣ እናማራለን፣ እናለቅሳለን ብዙ ነገሮች ስለምንገባ ነው እና አላህ የደረስላት። በዚሁ አጋጣሚ ይህን ኮመንት እንግዲህ ይጠቅማታል ይጠቅማናል ብዬ አስባለሁ። እሺ ሁለተኛ ኮመንት። እኔ ያለሁበትን ፈተና ብታውቅ ይላል ያንችን ታመሰግኝ ነበር። እኔ ሲህር ተሰርቶብኝ ለብዙ ዓመታት እየተሰቃየ ነው። መስራት አልችልም። እጅና እግሬ ተሳስሯል። በሁሉም ነገር ተስፋ ቆርጫለሁ፣ ከአላህ ብቻ ሲቀር ይላል። ሱብሃናላህ ተመለከታችሁታ። እኛ ስላይ የተደረገብን እሺ አንድ ሌላ እንትን መልከት። ጋዛ ላይ ያ ሁሉ በደል ሲፈጸም ከዓለም ጫፍ እስከ ዓለም ጫፍ ዱዓ ሲደረግ ያልሰማ ያላየ ነው ይመስልሽ? አላህ አላህ። ሁሉንም በሂክማው ነው የሚያደርገው። የማይዘገይ ጌታ ነው። መሆን ባለበት የሚያደርግ ጌታ ነው። እንደ ሰውኛ ስለማይቸኩል ነው። አብሽሪ እህቴ ይላል። ይህም ትልቅ ጽናት ነው። እንሻ አላህና የመጨረሻ አንድ ኮመንትና እናንብብ። እህቴ አላህ ለዱዓ መልስ የሚሰጠው በሶስት አይነት መንገድ ነው ይላል። አንደኛ ዱዓ እዚህ ዱኒያ ላይ ምላሽ ሊያገኝ ይችላል ቢዘገይም ሳ ወላሂ። እንዲሁም ደግሞ በቅዝበት የምታገኙት ዱዓ አለ አላህ የሚቀበላችሁ። እንዲሁም ደግሞ ዘግይቶ ማለት ነው፣ ለካ በፊት ያደረግኩት ዱዓ ነበር ወይ ብለን እንድናስታውስ ጭምር። ሁለተኛ ደግሞ አዘጊቶ አኬራ ላይ ጀነትን በመስጠት ማለት ነው። ሶስተኛ ደግሞ እዚሁ ዱኒያ ላይ የመጣብንን በላ በመመለስ በጣም በጣም ፈተና ውስጥ የተለያዩ በላዎችን ይመልስልናል ማለት ነው። በዚህ ይለፍልን ምናምን የሚባል ነገር አለ፣ ሁላችን የምታውቁት እና አላህን በብቸኝነት ልንገዛ የተለያዩ የዱዓ መስፈርቶች አሉ። እነሱን በማድረግ ዚክሮችን ከአላህ ጋር በመተሳሰር አላህ ያዘንን ተግባር በመፈጸም ወደ አላህ በመሸሽ በመጠገት ከሱ ውጭ አላህ ፈተና የሚያመጣብን ከሱ ውጭ መጠጊያ መሸሻ እንደሌለን ሊያሳውቀን ሲፈልግ ብቻ ነው። ስለዚህ እንሻአላህ እና ከችግር በኋላ ምቾት ድሎት አለ። እንሻ አላህ እህቴ፣ አላህ ያስደስትሽ። እንደዚህ አይነት ተስፋ ውስጥ መቁረጥ አያስፈልግንም። ወደው አይደለም ሰዎች እንደዚህ አይነት ዲፕሬሽን ውስጥ እየገቡ ነው ራሳቸውን የሚያጠፉት። እኔ የተፈጠርንበትን አላማ እናወቅ ለማለት እወዳለሁ። እንሻአላህ እንደተማርበት ተስፋ አድርጋለሁ። በዚህ ጉዳይ ላይ እናንተ ሀሳብ ስጥ። ወደ ላይኛ ጉዳይ አለፍኩላቸው። እዚህ አምስት ምልክቶች አንተ ላይ ካሉብህ ሐቢቢ ወላ አላህ ይወድሃል። አንቺም ሐቢብቲ። አካውንታችን ምን አስቡ እንደሆነ አላቅም። ዋኒግ ሰጥቶናል። እስቲ ኮፒሊንክ አደርጉልኝ። አንደኛ፣ አላህ ባዘዘህ ነገራቶች ስትጠናከርና ወንጀሎችን ስትተው ይህ አንደኛው ምልክት ነው። ሁለተኛ፣ የቀልብ መረጋጋት ሲኖረህ የችግር ወቅት ቤተኛውም የሚያስፈራው ልብህ የመረጋጋት ስሜት የሚሰማህ ከሆነ ይህ ሁለተኛው ምልክት። ሶስተኛ፣ ነገራቶች ሲቀዱልህ ርስቅህ ሲከፈት ሲሳይ ሲከፈት ያሰብካቸውን ነገር ሁሉ አላህ ሲያሳካልህ አላህ በአንተ ተደስቶ ነው። አላህ ይደሰትብሃል።

ሁሉም ጋር እፈተናለሁ ሁሉም ሰው ይፈተናል። አላህ ሁላችንም የሚደሰትብን አላህ ያስደስትን። እንሻ አላህ እነዚህን ተግባራቶች ካየን ወደ አላህ መቃረባችንን እንግዲህ የሚያመላክት አላህ እንደወደደን የሚያሳውቀን ተግባር ነው። አላህ ከሚወዱት መካከል ሰዎች ያደርገን ሁላችንም እንሻ አላህ እና ሶብር ልናደርግ ይገባል። ዋነኛውም እንግዲህ ማለት ነው። እንሻላ እንደተማርበት ተስፋ አድርጋለሁ። ከዛ ጋር አያይዤ ላስደምጣችሁ ብዬ ነው። ወደ ሌላኛው ጊዜ አለፍ ይህንን ቪዲዮ ሼር አድርጉት እባካችሁ። ዛሬ ልጠይቃችሁ እባካችሁ፣ ሚሊዮን ልጨምርበት። ትውልዱ በፖርኖግራፊ አብዷል፣ አልቋል። ህፃናት ገና ቂጣቸውን በአግባቡ መጥረግ እንኳን ያልቻሉ ልጆች በየትምህርት ቤቶቻቸው ላይ ብልግና ነገር እየሰሩ ነው ያሉት። ትውልዱ አፈር ድሜ እየበላ ነው። ለዚህ መንግስት ምን አይነት እልባትና ምን አይነት መፍትሄ ነው መውሰድ ያለበት? የፖርኖግራፊ ሳይቶችን ለምንድን ነው ማይዘጋው? ሁሉ ምን እስኪደርስ ነው የሚጠለ? አብዛኛው የራስን ማጥፋቶች ሱሳይዳሎች ሁሉ ምክንያት እየሆነ ነው። ወላሂ ላዚም አንድ ልጅ ደውሎ የነገረኝ አስደንጋጭ ነገር ነው። ምንድን ያለኝ፣ ታቀኛለ አንተ አለኝን። ያላወኩትም ህፃን ነው ምክንያቱ ከእኔ ሀያ ዓመት ያለው የመልጠው ልጅ ነው እና የፖርኖግራፊ ሱስ ከመጠመደ የተነሳ ለ ወደ ማስተር ቤሽ ገባዋል። ማስተር ቤሹ ላይ ገብቻ ያለ በወር ውስጥ ከዘለልኩ አንድ ወይ ሁለት ቀን ነው ምዘለዋለ። ማስተር ቤሽ አይምሮ መቃወስ ውስጥ ገብቶ ሁሉ የአይምሮ ችግር ደርሶበት የአይምሮ ሕክምና የተደረገለ ሴርትራ ላይ የሚባል መድኃኒትን እየወሰደ እንደሆነ ነገር አስቡ። በዚህ ልክ ሆነ። ወላሂ የሚገርማችሁ ራሴን ሁሉ ላጠፋ ነበር አለኝ። እስክደነግጥ ድረስ ማለት ነው። ሌላም ልጆች እንደዚህ እንደዚህ ከአይምሮ ህክምና ጋር የተያዘ ችግር አሁን ላይ ትውልዱ ላይ የደረሰበት ነው ያለው። ይህ ሳይት የሚዘጋበት ሁኔታ ቢፈጠር በየትምህርት ቤቶች ልጆች ባለጉ፣ እንደዚህ ወደቁ፣ እንደዚህ እንደዚህ የምንለው አንዳንድ የተ በድብቅ የተቀረጹ እንትኖች ሲለቀቁ የምናያቸው በየትምህርት ቤቶች ላይ የምን ውጤት ናቸው? የፖርኖግራፊ ውጤት ናቸው። ይህንን ብልግና በጣም ለሌሎቹ ማስጠንቀቅ አለብን። እንዲሁም ደግሞ ወላጆች ስልክ የምትሰጡት ቀምን ለማድረግ ነው ማን ልጃችሁን በምን ያህል አውቃችሁ ነው ስልክ የምሰጡት? በባንካችሁ ወይም ተጠንቀቁ፣ በአሳጫ ሰዓት እየገባችሁ ተከታተሉ፣ ኢሜይል የእናንተን አድርጋችሁ ልጆቻችሁን መቆጣጠር የምችሉበትን መንገድ ፍጠሩ። ወልዳችኋል እኮ ይሄ እንትን አለ ሰገራ አለ። ስለዚህ ሪስፖንስብል ሆኑ። ትውልዱ እያለቀ ነው። እኔ አድርሻለሁ አላህ ይመስክርልኝ። ከዚህ ብልግና አላህ ያውጣችሁ። የቅያም ቀን ደግሞ ዑለማዎች እንደሚሉት በተለይ ማስተርቤሽ የምታደርጉ ሰዎች ማለት ነው። ሁክሙም እንደሆነ ታውቃላችሁ። እጃቸው የቅያም ቀን ያረግዛል የሚሉ ዑለማዎች አሉ ይሄ ዘሩን ያፈሰሳችሁበት ማለት ነው። ያ ሁሉ የዚህ ሁሉ መንስኤው ምንድን ነው? የብልግና ፊልሙ ነው። ተባካችሁ ይሄን ነገር በጣም ልታስቡበት ይገባል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሱብሃንአላህ፣ አላህ ይጠብቀን። አላህ ነው እናንተን የሚጠብቀን። ልጆቻችን ብቻ ሳይሆን እኛ ራሳችን ምን ላይነን? ምን እያደረግን ነው? ምን አይነት ነገር ነው የምንመለከተው የሚለውን ሁላችንም ራሳችን ልንፈትሽ ይገባል። ፊልም እየተባለ አሁን ላይ በተለይ ልጆች ሙስሊሞች ጋር ብዙ አለ። በተለይ የውጭ ፊልም አሁን ላይ ወላሂ እያንዳንዱ ቪዲዮ ማለት ነው፣ አብዛኛው የብልግና ቪዲዮ አለበት ማለት ነው። እና ጉግል ላይ የምንጣድ ብዙ ተግባራቶች የምንፈጽም ሰዎች አለን በቀላሉ ዘዴ ነው ኢንተርኔት ካለ ብዙ ነገር የምንመለከት ብዙ ሀራም ነገር በራሳችን ስልክ የምናይ ሰዎች አለን ከዛ ከድርጊት ልንቆጠብ ይገባል እና ልጆቻችን በምን ሁኔታ ላይ ነው ያሉት የሚለውን ቼክ ልናደርግ ይገባል በተለያዩ ሱስ ውስጥ አስባችሁታል ሱብሃነላህ በየትምህርት ቤቱ በየቦታው ብዙ ተግባር እየተፈጸመ እየሰማን ያለንበት ሁኔታ ነው እና ከባድ ሱስ ውስጥ እንደሚያስገባ እና ሌላሂ ወይ ና ከዛም አልፎ ደግሞ የመልቂያ ማቅጣትን አስባችሁታል። ሱብሃንአላህ ብዙዎቻችን ጋር ያለ ችግር ነው። አላህ ከእንደዚህ አይነት መጥፎ ተግባር ይጠብቀን፣ ወንጀሎቻችን በሙሉ ይቅር ይበለን። ይህ የብልግና ቪዲዮ የምንመለከት ሰዎች እንደዚህ አይነት ነገራቶች ውስጥ ገብተን እንዲሁም ደግሞ የተለያዩ ተግባራቶች የምንፈጽም ሰዎች አላህን ልንፈራ ይገባል። ሞት አለብን ማለት ነው። ያኔ የብልግና ቪዲዮ እያየን ብንሞት ወላሂ ፀፀቱ ከባድ ነው። ያጀማ እና እንደተመረበት ስፋርጋ ለ ወደለኛ አለፍላቸው ያጀማ ከዘውጁና በተለይ አነጋጋሪ አንድ ቪዲዮ አለ ኡስታዝ ኑሩ ቱርኪ ሁሉንም ለመዳር እንግዲህ፣ በተለይ አሁን ከለንበት አህዋል አንፃር ሁሉም ሰው ማግባት አለበት የሚል አንድ ርዕስ ይዘው ነበረ። ዘውጁና የሚል ማለት ነው። ስለዚህ ትውልዱን ወደ ትዳር የመምራት ፕላን ነው እቅድ ነው። ነገር ግን እሱን ተያይዞ የተለያዩ ሰዎች እንደ ዩቱዩብ ላይ በተለይ ቲክቶክ ላይ ካበ ብሎ ነው ሙስሊም ሆነው ማለት ነው እየተቀቃቀፉ ብዙ ተግባር የሚሰሩ ሰዎች እያላገጡባቸው ጭምር ነበረ እና ኡስታዝ ላይ ማለት ነው አሰባችሁታል። ሱብሃነላህ። እና ከዛ ጋር ተያይዞ ኡስታዝ አብዱራሒምም እንግዲህ በፌስቡክ በፌስቡክ ፔጁ ያወጣው መረጃ አለ እና ኢሳምን የተለያዩ ሰዎችን አንስቶ ማለት ነው ልክ አይደለም። ከዚህ ጋር ተያይዞ ቪዲዮ እንመለከታለን። ምንድን ነው የምታስቡት? ያጀማ ወላሂ እነሱን ሆን ብለን እናበረታታለን፣ እነሱ እናሳድጋለን፣ እኛም ተጠያቂ ነን። ያጀማ ላይክ እያደረግን ፎሎር እያደረግን እኛም የምናበርታታቸው ሰዎች ማሻ አላህ እያለን ገብቷቸው ላርላ ሌላ ደግሞ እንደዚህ ሪአክት የሚያደርጉባቸው በእነሱ ላይ ሀሳብ የሚሰጡባቸው ሀሳብ ሲሰጡባቸው ልክ አይደለም፣ ይሄ ተግባር ጥሩ አይደለም እያሉ ሲያነሱ ለማስተማሪያ ሲጠቀሙ፣ ለምንድን ነው ዳዋ በዚህ መልኩ አይደለም የሚደረገው እያሉ ብዙ እነ ኡስታዝ መታችሁ የምዘረጥጡ ብዙ ሰዎች አላችሁ። ልናፍር ይገባል። ወላ በጣም ልናፍር ይገባል። እዛ እየሄዳችሁ ማሻ አላህ፣ ይሄ ነገር ተጠናክሮ ይቀጥላል። ሁሉም ሰው ያገባል። ያ ደግሞ እንግዲህ እስኪ ቪዲዮን እንመልከት ና ኡስታዝ ሀሳብ ሰጥቶባቸዋል። ለማንኛውም እነ ኢሳም እንሻ አላህ ኡምራ አድርገዋል። አላህ ይቀበላቸው። ኢሳም ግን ከተጋባም በኋላ በጣም ጸጉር እየሸሸ ነው። በዚህ አይነትማ መመለጤ ነው። ለምንድን ነው ግን የኛ የሴቶች ጸጉር እንደናንተማ ይመለጠው? ሚስቱ ስለማታገቡ ነዋ ይሄ ማለት ሚስት ማግባት መቃጠል ነው፣ መንደር ነው። ስለዚህ ወንዶች አታግቡ። ካገባችሁ ትቃጠላላችሁ፣ ትደፋላችሁ፣ አቃጥለው አንድ ደው ሴቶች ይደፏችኋል የሚል ነው መልእክቱ። በእንዲህ አይነት መንገድ ወንዶች የማግባት ፍላጎት እንኳን ኑሯቸው ወይም ደግሞ የማግባት አቅማቸው እንኳን ቢኖር በእንዲህ አይነት መንገድ ከትዳር ከጋብቻ እንዲርቁ ለማድረግ እየተሰራበት እኮ። ይህ ለምንድን ነው? ማታ ገቢ ወንድማችን ሕሳን ትላንትና ላይ ባየሁት ቪዲዮ ላይ እንዳየሁት ወደ ዑምራ ማስታወቂያ ከሰራ በኋላ ይመስለኛል እንግዲህ ለዚሁ ወደ ዑምራ ተጉዞ ያለበትንም ቪዲዮ አይቻለሁኝ። ወንድማችን መልእክታችን የሚደርስ ከሆነ አልሐምዱሊላህ አላህ ስብሐንሁ ወተዓላ ትልቅ ቦታ ነው የወፈቀህ። አላህ ይቀበልህ። ነገር ግን አላህ ስብሐንሁ ወተዓላ ይህንን መልካም ስራህን እንዲቀበልህ ከዚህም አልፎ ተርፎ ደግሞ ኺታምህም ደግሞ ያማረ እንዲሆን መቼም ዑምራ ያደረክበትን ቪዲዮ ባሳየህን ቦታ ላይ መልሰህ ተመሳሳይ አይነት ኮንቴንቶችን እንደማትለቅ ተስፋ አደርጋለሁ። አላህ ይህንን እድል ሰጥተሃል፣ ትልቅ እድል ነው። ይህንን መጠቀም ያስፈልጋል። ከዛ ከተመለስክ በኋላ ተመሳሳይ አይነት ነገር ውስጥ የምትገባ ከሆነ ትንሽ ጥሩ አይሆንም ለአንተ። እኔ በዋነኛነት መልእክት የሱ ብቻለሁ እንደ ማህበረሰብ ነው ውርደታችን፣ እንደ ማህበረሰብ ነው ዝቅጠታችን የሚሰራው ስራ አደባባይ ላይ ነው። ሚሊዮኖች በሚከታተሉት ፕላትፎርም እስከተሰራ ድረስ ያንን ነገር ሌሎቹ አርአይ አድርገው ስለሚከተሏቸው ጭምር ያንን ነገር የመናገር ግዴታ አለብን። ቤተሰብ የሆናችሁ በቅርበት የምታውቋቸው ሰዎች መምከር ኡስታዝ አብዱርሂም ሀሳብ ሰጥቶባቸው የሚያስተላልፉት አይነት መልእክቶችን በትንሹ ተመልክተናል። ለማንኛውም እኔንም እናንተንም አላህ ይጠብቀን። እነሱም ደግሞ እንሻላ ከዚህ በኋላ እንደዚህ አይነት ተግባር እንደማይፈጽሙ ተስፋ አድርጋለሁ። የዛሬ ጉዳያችን ይሄ ይመስል ነበር። በዚህ ጉዳይ ላይ የተሰማችሁን ሀሳብ ሰጡበት። ወሰላሙ አሌይኩም ወራህመቱላ በረካቱ። መልካም ነገር ላይ እንዋል። ሁላችንም እንገኝ። ነገ አላህ ፊት እንጠየቃለን። ሁላችንም እንሻላ። ወሰላሙ አሌይኩም ወረመቱላ ወረካቱ